ነው። ማርያም የያዘችው ልጅ አምላክ ነው አይደለ? አምላክ አምላክ ወልድ አምላክ ነው። ኢየሱስ ክርስቶስ ሞቶ የነበረ ነው። የነበረ በታሪክ ያለ በታሪክ ያለ እሺ ቆይ አንዴ፣ ታሪክ የሚያውቀው ሰው ነው። አረ አንዴ ቆይ። እሺ ሰው አምላክ የሆነ ማርያም አብን? ወልደዋለች ኤልሳ፣ ኖ አብ አባት ነው። አብን አልወለደችም ማርያም። ስማ እኔ ከመጽሐፍ ቅዱስ እንደ እንደ እንደ አንተ በሚገባ ነው እንጂ በመጽሐፍ ቅዱስ ለምንድን ነው የማወራህ? አላወራህም ምንም። ቆይ ምንም አላልኩሽም። ብዙ ብዙ ተሸፍነህ እዚህ ጋር መተህ፣ እፎይ። ሂድና ስማው። ኧረ ቆይ አንዴ አንዴ አንዴ፣ ኤልሳ አንዴ አንዴ፣ ማርያም የወለደችው ኢየሱስ ነው አይደል? ኤልሳ ወለደችው። አዎ ኢየሱስ በመንፈስ። እናንተም ታምናላችሁ ማርያም ኢየሱስ ክርስቶስን እንደወለደች። አረቀው አንዴ፣ ድንግል ሆና እንደወለደችው እናንተም ታምናላችሁ። ታረጋጊ አንዴ ብቻ እሺ ማርያም አብን ወልደዋለች? ኤልሳ ስማ፣ አብ አልተወለደም። ወልድ መንፈስ ቅዱስ ነው፣ መንፈስ ቅዱስ ነው ወልዳለች። መንፈስ ቅዱስ ሰራጺ ነው ከአብ እኮ። ወልዳለች፣ ማርያም ወልዳለች። አልወለደችም፣ ወልድ ጌታ፣ የተወለደ ወልድ ብቻ ነው። እሺ፣ ስለዚህ ሁለት ያልተወለደ አምላክ አለች ማለት ነው። ምን አንድ አምላክ ነው ያለን እኮ ሁለት ያልተወለዱ ማርያም የሚሉ ያልወለዳቻቸው ሁለት ነው። አንድ መለከቱ ነው ያለው። ሁለት ያልተወለደ እና ማርያም ያልተወለዱ አምላኮች ካሉ እና ማርያም የያዘችው አምላክ ሊሆንብሽ ማናቸው ነው? ገና ሲጀምር እኔ ምንድን ነው ያልኩ? እርያዬን ማለት በእርያ ፊት እንቆይን አልጥልም ያልኩት ለእኔ ክርስቶስ እንቆይ ነው። በእናንተ አንድ የመጽሐፍ ቅዱስ ጥቅስ ላሳይሽ፣ ኤልሳ። አንድ የመጽሐፍ ቅዱስ ምንም አታሳየኝም። ስለ መጽሐፍ ቅዱስ ስማ፣ መጽሐፍ ቅዱስ የእኔ ነው ያንተ አይደለም። ምንም ልጠይቅሽ፣ መጽሐፍ ቅዱስ ላይ ገብቼ ልጠይቅሽ፣ አንድ ብቻ ላሳይሽ። ለኢየሱስ ዙፋን የሰጠው ማን ነው በመጽሐፍ ቅዱስ?

አምላክ ነው ያስነሳው። ስለዚህ ባያስነሳው ምን ይሆን? ይበሰብስ ነበረ። አላዛር ተነስ ብሎ ነው ያስነሳው። ኢየሱስንስ ማን ያስነሳው? ራሱ በገዛ ራሱ በገዛ ኃይሉ አምላክ እንዳስነሳው ላሳይሽ እሱ

እንደዚህ አላደረገም፣ እንደዚህ እንደዚህ አልሆነም። ለምን ተዋሻላችሁ? ሰማችኋል? ኦኬ አይ ቲንክ ኤልሳ፣ ምናልባት ስሜታዊ ሆንሽ ነው። እኔ ለማውራትም ከበደኝ። ከአንቺ ጋር ለማውራት በጣም ይከብዳል። አንቺ ጋር እንደዚህ ነው ብዬ ማውራት አልችልም። በዛ ላይ ሉቃስ የሳለውን ስዕል ኦሪጂናሉን ሳትይ በፎቶኮፒ መጠሽ ሉቃስ እንኳን ቢያይሽ ይቀየምሻል። እንኳን ከኔ ጋር አውርተሽ ቀርቶ ኦሪጂናሉን ፎቶ ይዘሽ መምጣት አለብሽ። እውነት ለመናገር ና እና ከባድ ነው፣ እንዲህ ነው ብዬ ለማስረዳት ለእኔ ይከብደኛል። ብታስገቧት አሪፍ ነው፣ ቀስ ብለን እናስተምራታለን ምናልባት ማስገባ ትችላለች። እያስገባ የተወሰነ ደቂቃ ረጋ ብላ ማውራት ትችላለች። ግን አሁን ምን አለም ምንድነው ያለው ነገር ለእስልምና ጥላቻ አለ፣ አለ ይሄ ጥላቻው ጥላቻው አለ። አንደኛ በተቋም ደረጃ በዛ ሳይድ አለ። ለምሳሌ ያልሆነ ነገሮች የተጻፉ አሉ በእስልምና ላይ። በታምረ ማርያም ላይ ማንሳት ይቻላል። ምናልባት በእድሜ ትበልጠኛለች ሴትዮዋ ስለ እስልምና ባድ የሆነ አመለካከት ያላት ይመስለኛል። የሆነ የተሳሳተ የሆነ መጥፎ አመለካከት ያላት ይመስለኛል። ሁለተኛ የማይባት ነገር ደግሞ ምን መሰለህ ኦኬ፣ ገባሰዋለ እሺ። ሁለተኛ የማይባት ነገር ደግሞ የሚታየኝን ነገር ነው። ሁለተኛ እፎይን ታዳምጣለች በሚያሳዝን ሁኔታ። እፎይ ማለት እኔ እስልምናን ሳልቀበል በፊት እኔ እሳደብ የነበረውን ደግሞ የሚሳደብ ሰው ነው እሱ ችግር አምጥቶባታል፣ የባሰ እና ይሄ ነገር እያየውባት ነው። እና ለእስልምና ያላት የመጥፎ አመለካከት አለ። ያንን ነገር መጀመሪያ እንትን ማለት አለባት፣ ማስተካከል አለባት። እንደዚያ ቢሆን ጥሩ ነበር። እሺ ኤ እስኪ አንድ ጊዜ እዚህ ያላችሁ ሁላችሁም፣ አንድ ቪዲዮ አለ ሼር ሼር አድርጉ። ሁላችሁም እዚህ ያላችሁ ፕሮፋይልን ትጫናላችሁ፣ መጀመሪያ ላይ የምታገኙት ቪዲዮ አለ፣ እዚያ ገብታችሁ ሼር ሼር ሪፖስት አድርጉ። ሼር የሚደረገው ያው ለናንተ አይደለም፣ ግን ያው ክርስቲያኖች ወገኖች ጋር የተያዘ ስለሆነ እንዲደርስ ስለሚፈለግ ነው። ሁላችሁም ገብታችሁ ሼር ሪፖስት አድርጋችሁ እዚህ በታችሁ አንድ ቁጥር ጻፉ። ቀጥል። እሺ ይ አይ ቲንክ ቴክስት እንጻጻፋለን መሰለኝ። አንቺ ነሽ አሁን። ነኝ። እንዴት ነህ? ሰላም ነው ወይ? አለን አለን። እንዴት ነሽ? ሁሉ ሰላም አልሐምዱሊላህ፣ ይመስገን። እሺ ምን እንታዘዝ? እኔ አሁን የተጠቀምከው ወርድ አፕሮፕሬት አይደለም ብዬ ነው የማስበው። እስፔሻሊ ለስልምና ጥላቻ አለ ምናምን ከቤተ እምነቱም ሰውን ላይ ጥላቻ አለ ምናምን የሚለው ወርድ አፕሮፕሬት አይደለም ተገቢ አይደለም። እውነቴን ነው የምነግረህ። እንደዚህ አይነት ወርድ በተጠቀምን ቁጥር ሞር ጥላቻ ነው ክሬት የምናደርገው ጥላቻ ነው የምንፈጥረው። ገባት። አትሊስት እንደዚህ አይነት ወርዶችን መጠቀም ባትችል ወይም ባትጠቀም ተገቢ ነው ብዬ አስባለሁ። ምክንያቱም ኦን ግራውንድ ያለውን አታውቅም አንተ ያለው ሌላ ዓለም ላይ ነው ህዝቡ ያለው ደግሞ ሌላ አለ ዝኛ ኢትዮጵያ ላይ ያለ ነው። አንተ ደግሞ ከዛ በተቃራኒ ያለ ዓለም ላይ ነው እየኖርክ ያለው እና ሰው እዚህ በፍቅር ነው የሚኖረው። መከፋፈል ቢኖር መለያየት በሃይማኖት መለያየት ቢኖረ ጥላቻ አለ ምናምን ኦፍኮርስ የሃይማኖት መለያየት ነው ይችላል። እኔ ማምነው እነሱ ላይ ይችላሉ እነሱ የማያምኑት ደግሞ እኔ ላላምን እችላለሁ። ገባህ? ያ ማለት ግን ክርስቲያኑ ሙስሊሙን በጣም ይጠላል ሙስሊሙን ክርስቲያኑ ወይም ደግሞ ይጠላል ማለት አይደለም። እና ይሄ ጥላቻ አለ ራ የሚለውን ቃል ባትጠቀም ጥሩ ነው። ኦኬ። እንደዛ እንደዛ እንደዛ ያልኩበት ምክንያት ክርስቲያኖች ሙስሊሞችን ይጠላሉ እያልኩ አይደለም። እንደዛ አይደለም። በአመለካከት ደረጃ ለሙስሊም ያለው አመለካከት ክርስቲያኖች የተበላሸ ነው ለምሳሌ ልጅቷ ኦርቶዶክስ ነች። አይ ቲንክ አንቺም ኦርቶዶክስ ትመስኛለሽ። በነቢዩ መሐመድ ላይ የተጻፈ አለ ታውቂያለሽ? የታምረ ማርያም ምናምን ይባለው ላይ ጥሩ ያልሆነ ነገሮች አሉ። አንዴ ምንድነው፣ ልክ በቃ አሁን ልጅቷ የተናገረችው ንግግር ገና ስትገባ የመጣችሁ ምንድነው ያለችው? ከግራ ወደ ቀኝ የሚጻፍ መጽሐፍ ይዛችሁ ብላን የመጣችሁ ከግራ ወደ ቀኝ የሚጻፍ የሚለው ነገር ምን አይነት አፓርሲ ምንድን ነው ያለው ነገር ሲባል መጽሐፍ ቅዱስ ወይም አማርኛ ወር እንግሊዝኛ ሲጻፍ ከቀኝ ወደ ግራ የሚሄድ መሆኑ መንፈሳዊ ከግራ ደግሞ ወደ ቀኝ መጻፉ በአረብኛ አጻጻፍ ዘይቤ ከግራ ወደ ቀኝ መጻፉ ደግሞ ልክ የለም የሰይጣን ወር ደግሞ የተሳሳተ እምነት እንዳለው አድርጋ ነው የሳለችው። ይሄ አመለካከት የተሳሳተ ነው። ይሄ ከዚህ ነው። እኔ ከዛ አንጻር አይቻት እቺ ልጅ በቃ ለእስልምና የተሳሳተ አመለካከት አላት ያልኩት ከዛ አንጻር ነው። አነጋገሯን እያየው ማለት ነው። ሌላው የተጠቀመችው ቃል እንቆይን በእሪያ ላይ አልጥልም። ይሄ ራሱ እንደዚህ አይነት አገላለጽ የተጠቀመችበትም በጣም ማይሆን ነገር፣ ጥሩ ያልሆነ አመለካከት እንዳላት ያሳያል። እሪ ያለችው እንግዲህ እኛን ነው፣ እኛን ነው እሪ ያለችው። እንቆይን በሪያ ላይ አልጥልም ብላ ዲስሪስፔክት የሆነ ነገሮችን ተናገረች። ከዛ አንፃርም ሰዓት አይቺ እቺ ሴትዮ በቃ ለእስልምና ጥሩ የሆነ አመለካከት የላት ከሚል ነገር አለ። ሌላው በባህል ደረጃ አንዳንድ ነገሮችን ልንገርሽ፣ በባህል ደረጃ እኔ የማውቀውን ነገር ልንገርሽ በትንሹ። ለምሳሌ አንቺ ራስሽ ስታ አይ ቲንክ ኢትዮጵያ ውስጥ ሆነሽ ይሄን ነገር ሰምተሻል። ስለ ነቢዩ መሐመድ አንዳንድ ነገሮች የምንሰማቸው ነገሮች አሉ፣ ጥሩ ያሉ ነገሮች። ከነዛ መካከል የምጠቅስልሽ ነቢዩ መሐመድ ወተት ጉድጓድ ውስጥ አፈር ውስጥ ደብቀው ቀብረው ነበረ። ከዛ በኋላ ውሻ መጣና ምንድነው ወተቱን ጠጣባቸው፣ ወተቱን አወጣባቸው። ከዛ ጀምሮ የደበቁትን ወተት ውሻ ስላጋለጠባቸው ውሻ ከዛ በኋላ ነጃሳ መባል ተጀመረ፣ የሚል አለ። ይህንን ማቅ ክርስቲያን ያለ አይመስለኝ። ያልሆነ የሆነ አመለካከት ነቢ መሐመድ እንደዚህ አይነት ሰዎች ነበሩ፣ እንዲህ አይነት ሰው ነበሩ የሚል መጥፎ የሆነ አመለካከት፣ እንደዚህ አይነት ነገር አለ። ስለዚህ እስልምናውን ሰዎች እንደ መጥፎ አድርገው እንዲመለከቱትና እንዲያስቡት ብሬናችሁ ብሬን ብሬን ላይ የተሰራ ነገር አለ። ይሄ ነገር መቀረት አለበት። ሰዎች መጽሐፍትን ይዘው መወያየትና ንጽጽር ማድረግ እውነታውን መፈለግና መማማር ጥሩ ይመስለኛል። ቴንክ ዩ። እኔ እንግዲህ ኦርቶዶክስ ነኝ። ብዙ ጊዜ ቤተክርስቲያን ሄዳለው፣ ትምህርቶችንም እማራለው። አሁን ያልከውን ያነሳውን ነገር ግን በፍጹም ሰምቼ አላውቅም። አሁን ከአንተ ወተት ተቀብሮ ምናምን ከአንተ እየሰማው ነው። አሁን ከአንተ እየሰማው ነው፣ ይሄንን ማለት ነው እንጂ ቤተክርስቲያን እመላለሳለው እሄዳለሁ፣ ጉባኤ እከታተላለሁ። ሰምቼ አላቅም። አንድም የቄሶች ወይም መምህራኖች ይህን ነገር ሲያስተምሩ ሰምቼ አላቅም። ሰምቼ አላቅም። ኢትስ ማይ ፈርስት ታይም ይሄን ስሰማ ከአንተ አሁን ስሰማ ነው። እንደ ሴጣን ዝንጀሮ ሴጣን የሆነ እንደ ሰይጣን ልክ እንደ ዝንጀሮ ላያቸው ላይ አለባቸው የሚል አስተምሮ እንዳለ አታውቂም። ማንም አስተምሮ ያውቅም። እንደ ቤተክርስቲያን ሲሄድ ቤተክርስቲያን ውስጥ እንደዚህ አይነት ትምህርት ተምረን አናውቅም። እውነቴን ነው የምነግርህ። በዚህ እድሜ እሄዳለው ቤተክርስቲያን እመላለሳለው፣ እሁድ አልቀርም ጉባኤን ሲኖር እሄዳለሁ እንደዚህ አይነት አስተምሮ ሰምቼ አጣቅም። ስለ እውነት ነው ነገር ሰምቼ አላቅም። ማንም መምህር ማንም ቄስ፣ ንስሐ አባት አለኝ ለምሳሌ ያስተምሩኛል። አንዳንዴ ሲያስተምሩኝ እንደዚህ አይነት ነብዩ መሀመድ ብለው አስተምረውኝ አያውቁም። ያለው አላቅም ካልሽኝ እኔ እልክልሻለሁ። እሺ በውስጥ ስለምንጻጻፍ እኔ እና አንቺ እንትን አደርግልሻለሁ እልክልሻለሁ ሚሰንተን እንዳይኖር ነው፣ በቤተክርስቲያን ደረጃ ስራ የብለው ቄሶቹ ወይም መምህራኖቹ ይሄንን ነገር ያስተምራሉ የሚል አይነት ነገር ጭንቅላታችሁ ላይ እንዳይኖር ነው። እንደዛ ላልኩም ግን ሰው እንደዛ እያልኩ አይደለም። ግን እንደዚህ የተጻፉ ነገሮች አሉ። አመለካከት ደረጃ ደግሞ ለእስልምና ጥሩ ያልሆነ ምልከታዎች አሉ። ይሄ በባህልም ደረጃ የመጣ ነገር ይመስለኛል። ለማንኛውም ያልኩሽን ነገር ግን ለተናገርኩት ነገር መረጃ እልክልሻለሁ፣ ላንቺ በውስጥ የተጻፉ ነገሮች እኮ ግን ያ አስተምሩ አይደለም እንዳስተምሩ አምጥተው እንደዚህ ተማሩ እንደዚህ አድርጉ። አሁን አንብቤ አላውቅም እንደዚህ አይነት ነገር መጽሐፍ ቅዱስን ነው የማነበው። ቤተክርስቲያን ሂጅ የመማረው የመጽሐፍ ቅዱስ ቃል ነው የሚያስተምሩ እንጂ ድርሳናትን አያስተምሩንም፣ ገድላትን አያስተምሩንም። ቤተክርስቲያን ላይ ማለት ነው መጽሐፍ ቅዱስ ቃል ነው የሚነበበው ቅዳሴ ላይም ተሰንበት ላይ እንዲመድረክ ላይ የምንማሩ የመጽሐፍ ቅዱስ ቃል ነው እና እንደዚህ አይነት ነገሮች ስለ ነቢዩ መሐመድ ስለ አላህ ስለ እንደዚህ እስልምና አስተምሮቶች ራይ ብሎ ምንም የሚያስተምር እንትንም የለም። መ ስለ ስላሴ መጨርሰን ነው ስለ ነቢዩ መሐመድ እና ስለ ቁርአን የሚያስተምሩን ገባህ? ወይም ደግሞ ስለ አላህ የሚያስተምሩን ገባህ? ስለዚህ የእኛ ላይ ነው የሚያስተምሩ። እኔ እስከዛሬ ነገር ኳ እስከዛሬ ትምህርት ቤ ሰንበትም ቅዳሴ ላይም በሄድኩበት ጉባኤ ሲኖርም እንደዚህ አስተማሪዎች ሲመጡ የሚያስተምሩብን ሰዓት ይህንን ነው። እኛ የቤተ ክርስቲያኑ ያስተምሩትን ነው እንጂ የምንማረው ገድላትን፣ ወይም የተጻፉት እንደዚህ የጎን መጽሐፎችን ምናምን አይደለም አይደለምና። ኦርቶዶክስ ከሆንሽ መቼም ታምረ ማርያም ማለት ትልቅ መጽሐፍ በቃ እዛ ላይ አይ ቲንክ አንቀጽ 19 ላይ ያለው ግን እንትኑን እልክልሻለሁ፣ ቦታውን እኔ በአይኔ አምቤዋሉ በአይኔ ነው ያነበብኩት። አስተምረውሃል፣ ኦርቶዶክስ ያለው አስተምረውሃል። ጉዳይያ መጽሐፉ ያስተማል ሳለ እኔ በልጅነቴ ነቢዩ መሐመድ ወተት ደብቀው ወተቱን ውሻ መጦ ጠጣባቸውና ከዛ በኋላ በዛ ተናደው ውሻን ነጃሳ አሉት የሚል በጣም ዊርድ ይሆን የሚያስጠላ አንድን ኖ፣ እኔ እንደዚህ ላይክ ከእንትን የለም፣ በአስተንዴ የምትሰሚው ነገር የለም። ላይክ እንደ ማንኛውም ሰዎች የምትሰሚው እኔ ልጆኛ ነው። ይህንን ማቀው እንደዚህ አይነት ነገር እንደ ተረት አይነት ነገር ማለት ነው። እንደ ተረት የቄሶች ተረት ማለት ነው። የቄሶች ተረት ተረት ሶ በጽሁፍ ደረጃ ግን ላልኩሽ ነገር ከፈለግሽ እልክልሻለሁ፣ ታይዋለሽ። ይህ ጥሩ አይደለም። እንደዚህ አይነት አመለካከት መኖር ተገቢ አይደለም። ሀሳብ አይቋ የለም፣ እንደዚህ አይነት አመለካከት የለም። ያስተምረው ልዩነት አለን። ያስተምረው ልዩነት ላይ ደግሞ የሚሰሩ ንጽጽር ላይ የሚሰሩ ልጆች አሉ። ያንን ነው የሚሰሩት፣ ያስተምረው ልዩነቱን እንጂ በቤተክርስቲያን ደረጃ እንደዚህ አይነት ነገሮች እያሉ ብሬን ወስድ የሚያደርጉት አይነት ነገር የለም። በቤተክርስቲያን ደረጃ እንደዛ የሚያስተምሩ ነገር የለም ቢያስተምሩማ ለምሳሌ ስለ የእናንተ ላይ ስላለው ሀዲሶች ይሄ ይሄ ነው ትክክል አደለም ቴልሁማ እንዲሁም ጥሩ ነበረ ገባህ ገባህ አይደል ትክክል ያልሆነውን ማለት ነው እንዲሁም ግን እንደዛ ብለው አያስተምሩም መጽሐፍ ቅዱስ መች አልቁ ነው መጽሐፍ ቅዱስ ላይ ነው የምንማረው የመጽሐፍ ቅዱስ ቃል ላይ ነው የምንማረው እንጂ እዛ ላይ ፎከስ አድርገው እንትን አይሉም አይ ቲንክ እኔ ባይ ዘ ዌይ እንዲህ በማህበረሰብ ደረጃ ክርስቲያንና እስልምና እምነት ተከታይ ተከባብሮ የሚኖርበት ሀገር ነው ኢትዮጵያ። እያልኩ ያለሁት በተጻፉ በተጻፉ ነገሮች ላይ እና አንዳንድ ሰዎች እኔ ስለ አንዳንድ ሰዎች ነው የማውረው። የተለየ ላይክ እስልምናን እንደ ጭራቅ አድርገው ሰዎች እንዳይቀርቡት አድርገው የሚስሉ ሰዎች አሉ። ለምሳሌ እኔ ራሴ በዛ ሳይድ ላይ አንዳንድ ጊዜ ይል ነበረ ስልምና ገዳይ ነው፣ ስልምና እንደዚህ ነው ምናምን የሚለው አመለካከቶች፣ አሸባሪ ነው እንደዚህ ነው የሚሉ አመለካከቶች ምናምን ነገሮች አሉ። እንደዚህ አይነት በስህተትም አንዳንድ ጊዜ ስለማያውቁት ነገር በመናገርም እንደይን ነገሮች አሉ። ኤኒዌይስ ግን ያው ገዳይ ነው ያልከው አሁን ይሄ ሶሻል ሚዲያ ወይም ደግሞ ይሄ አላ ዌስተርን እንትኑ ነው እንደዛ አድርገን እንድናስብ ያደረገን ምንድን ነው? ፊልም ታያለ። የአሸባሪ ከየት ነው አብዛኛውን ፊልሞች የሚሰሩት የት ነው? አልሸባብ ምናምን አይሳይስ ምናምን አይደለ? እሱን ነው የምታየው። እዚያ እኮ ክርስቲያኖች ናቸው፣ ሞርሊ የካቶሊክ ክርስቲያኖች፣ ካቶሊክ ክርስቲያኖች። በተለይ ክርስቲያኒቲውን ሰፖርት የሚያደርጉ ሰዎች ናቸው። እስልምና እንደ አሸባሪ፣ እንደ በቃ አለምን እንደሚያጠፋ ነገር አድርገው ሰዎች አይምሮ ላይ ለመሳል የሚሞክሩት ግልጽ እኮ ነው ማን እንደሆነ እና በጣም ግን የራቀ ነው። በጣም የራቀ ነው። ሙስሊም ማለት ለአምላኩ የሚታዘዝ ከክፉ ነገር ጋር የማይተባበር፣ ለዓለም ጥፋት የማይተባበር፣ ከሰይጣናዊ አሰራር ጋር አብሮ የማይቆም ስለሆነ ይህንን ቤተ እምነት ብሬክ ለማድረግና ይህንን ቤተ እምነት ለመጣል ለማሸነፍ ይህን ነገር ያደርጋሉ ግን የሚቻላቸው ነገር አይደለም። ለማንኛውም ሌላ ጥያቄ አለሽ? ምንትን ላይ ውይይት ማድረግ ልፈልግ ወር እስልምና ላይ ጥያቄ ካለሽ በጣም በፍቅር ልናስረዳሽ ፈቃደኛ ነን። በተለይ አቡንከሪምአንተ ማለት ነው፣ አንተ ማለት ነው። ሰው ስላሴ መቀበል ከብዶክ፣ ስላሴ መቀበል ከብዶክ። ቁርአን ወረደ ቢለውን እንድትቀበል ያደረገ